ሰላም ጤና ይስጥልን፣ ውድ ተመልካቾቻችን አድማጮቻችን፣ ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። የጤና ባለሙያዎችን የመብት ጥያቄ ተከትሎ ሦስት የመምህራን ንቅናቄ አስተባባሪዎች በታሰሩ ማግስት በመላው አዲስ አበባ የሚገኙ መምህራን ለነገ አስቸኳይ ስብሰባ ተጠርተዋል። ከስብሰባው መቅረትም ሆነ ማርፈል ቅጣት እንደሚያስከትል ማስጠንቀቂያ ተሰጥተዋቸዋል። የጤና ባለሙያዎች ጥያቄያቸውን ሲያቀርቡ በቆዩባቸው ቀናት ምንም አያመጡም በሚል አስተሳሰብ ምላሽ ሳይሰጥ የቆየው የብልጽግና መንግስት ካለፉት አራት ቀናት ወዲህ ነገሩ እየከፋና እየተባባሰ በመምጣቱ ከፍ ያለ ድንጋጤ ውስጥ መግባቱን መንግስታዊ ምንጮች ያመለክታሉ። በጠቅላይ ሚኒስትሩ የተጠሩ የካቢኔ አባላትና ወታደራዊ ባለስልጣናት ጭምር የተሳተፉባቸው ተደጋጋሚ ስብሰባዎች ላለፉት ቀናት እስከ ምሽት ድረስ በተከታታይ መደረጋቸውን የጠቀሱት ምንጮች፣ ስብሰባዎቹን ተከትሎ የጤና ሚኒስትሯ ዶክተር መቅደስ ዳባ ትናንት ምሽት በመንግስት መገናኛ ብዙሃን ከሚቀጥለው ዓመት ጀምሮ ጥያቄያችሁን ለመመለስ መንግስት ዝግጅት እየጨረሰ ነው የሚል መግለጫ እንዲሰጡ መደረጋቸውን ተናግረዋል። የሚኒስትሯ መግለጫ የዛሬ ስድስት ዓመት ጠቅላይ ሚኒስትሩ ከሰጡት ባዶ ተስፋ የተለየ አይደለም ያሉት የጤና ባለሙያዎች ዛሬ ከማለዳ አንስቶ ከጫፍ እስከ ጫፍ በመናበብ አድማቸውን ተግባራዊ ማድረግ ጀምረዋል። ይህን ተከትሎ አድማው በተለይ ወደ መምህራን እንዲዛመትና ከዛም ወደ ሕዝባዊ አመፅ ሊሸጋገር ይችላል የሚል ስጋት ያደረባቸው ጠቅላይ ሚኒስትሩ በአስቸኳይ ከመምህራን ጋር ስብሰባ እንዲደረግ መመሪያ ማስተላለፋቸውን የመረጃው ምንጮች ጠቅሰዋል። በመመሪያው መሰረትም በአዲስ አበባ ለሚገኙ የትምህርት ቤቶች መምህራን በሙሉ በነገ ዕለት አስቸኳይ የስብሰባ ጥሪ ተደርጓል። መምህራኑ ከስብሰባው መቅረትም ሆነ ማርፈት ያስቀጣል የተባሉ ሲሆን ስልክና ማንኛውንም ኤሌክትሮኒክስ ይዘው መምጣት እንደማይችሉም ማስጠንቀቂያ ደርሷቸዋል። በየትምህርት ቤቱ የተለጠፈው የስብሰባ ማስታወቂያም የሚከተለው ነው። ማስታወቂያ ለትምህርት ቤቱ መምህራን በሙሉ እሮብ፣ ግንቦት 6 ቀን ዘጠነኛ ወር 2017 ዓ ም በከተማ ደረጃ አጠቃላይ የመምህራን ስብሰባ ስላለ የትምህርት ቤቱ መምህራን በሙሉ ከጠዋቱ ለሰዓት ጀምሮ በትምህርት ቤቱ የመገባ አዳራሽ እንድትገኙ ትምህርት ቤቱ በአክብሮትም በጥብቅም ጥሪያችንን እናሳውቃለን። ማሳሰቢያ በእለቱ መቅረትም ሆነ ማርፈር የማይቻል መሆኑን እያሳሰብ ለሚፈጠረው ችግር ትምህርት ቤቱ ኃላፊነቱን የማይወስድ መሆኑን በጥብቅ እናሳስባለን። ትምህርት ቤቱ ይላል። የደረሳቸውን ለሁሉም የዚህ አይነት ደብዳቤ ነው። በየትምህርት ቤቱም የተለጠፈው የዚህ አይነት ማስታወቂያ ነው። ሰሞኑን የመምህራንን አስተባባሪዎች እንዳሰሩት ሁሉ የነገውም ስብሰባ የተጠራው ለማባበል ወይም ለማስፈራራት እንደሆነ ከማስታወቂያው ተረድተናል ያሉ መምህራን የመብት ጥያቄያችን ምላሽ የሚያገኘው ከጤና ባለሙያዎች ጋር አንድ ላይ ስንቆም ስለሆነ በማስፈራሪያም ሆነ በማባበል የምንለውጠው አቋም የለም ሲሉ ተናግረዋል። ያልታሰሩት ቀሪ የመምህራን መብት አስተባባሪዎች በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በየትኛውም ሴክተር የሚገኝ የመንግስት ሰራተኛ ተምሮ እንዳልተማረ በመሀይም ካድሬዎችና የቢሮ ኃላፊዎች መብቱ እየተረገጠ በኑሮም እንዳይረጋጋ በመንግስት የታቀደ ኢኮኖሚያዊ ጫና እየደረሰበት ይገኛል። የሰሞኑ የጤና ባለሙያዎችም ጥያቄ የሁሉም የመንግስት ሰራተኛ ጥያቄ ነው። ከእንግዲህ መሐዩም ሹመኞች እራት እንዲበሉ ሻማ ይዘን የምንቆምበት ወቅት አልፏል ብለዋል። አንዳንድ አኪሞች ደግሞ ጥያቄያችንን የፈለገ መልክ ልታስይዙት፣ ወደ ፖለቲካም ልትጠመዝዙት ብትሞክሩም የእኛ ጥያቄ ከዚህ የዘለለ አይደለም ሲሉ ምስላቸውን በዚህ መልክ በማህበራዊ ሚዲያው ላይ እያጋሩ ይገኛል። ተመልካቾቻችን አድማጮቻችን፣ በጠዋቱም የዜና ክፍለ ጊዜው እንደገለጽንላችሁ የሕክምና ባለሙያዎቹ አድማ በሚገርም መናበብ ከጫፍ እስከ ጫፍ እየተተገበረ ነው። በብዙ በበርካታ የአገሪቱ ሆስፒታሎችና ጤና ተቋማት እየተተገበረ ይገኛል። ዛሬ ክፍት የሆኑት የፈለገ ሕይወትና የጥቁር አንበሳ ሆስፒታል የድንገተኛ የህፃናትና የማዋለጃ ክፍሎች ናቸው። ከሁለቱ ሆስፒታሎች ማለት ነው። ትናንት ሐኪሞቹ ተናግረዋል የህፃናት ክፍልን የማዋለጃ ክፍልንና ድንገተኛ ክፍልን የተወሰኑ ሀኪሞችን እንመድባለን ብለዋል። ለሰው ስለሚያስቡ ማለት ነው። ሰውነት ስለሚሰማቸው ማለት ነው። ሆኖም እስኪ የፈለገ ህይወት ሆስፒታልን ውስጣዊ ክፍል ስታዩት ምን ተሰማችሁ? ተመልከቱት። እንግዲህ ፈለገ ህይወት ሆስፒታል ማለት እጅግ በጣም ሪፈራል ሆስፒታል ነው። ትልቅ ሆስፒታል ነው። የባህርዳር ስሙ ሁሉ ሲጠራ በተደጋጋሚ የሚውል ሆስፒታል ነው። ላይ ላዩን ቀለም ቀብተውታል። ውስጡን ተመልከቱት ምን እንደሚመስል ማለት ነው። እንደው የስራ ሁኔታው ራሱ ይመቻል? በዚህ ውስጥ መስራት እውነት? እዚህ ውስጥ ሲገባ ህመምተኛ ተሽሎት ይወጣል? ራሱ ያስጨንቅም ክፍል ውስጡ ከላይ ቀለም ተቀብቶ ውስጡ ይሄን ነው የሚመስለው። ብልጽግና ማለት ይሄ ነው ምንለው። ለዚህ ነው ብልጽግና ላይ ላዩን ብቻ ማብለጭለጭ ነው። ከመሰረታዊ ከውስጡ ያለ ነገር የለም። ብልጽግና ከቅሌ ማህሌቱ ከላይኛው ክፍል ነው የሚያጣፋው ነጠላውን የሚቀባባው ቀለም እጅግ እጅግ በጣም የሚገርም ነው። ፈለገ ህይወት ሆስፒታል አይመስልም ይህን ስትመለከቱት። በተደጋጋሚ በዜና ላይ የምንጠራው ማለት ነው ውስጡ ይህን ነው ይመስለው። እንዲህ አይነት ነገሮች ሁሉ ይስተካከሉ እያሉ ነው ጥያቄ እያነሱ ያሉት። የስራ አካባቢያችን ሁሉ ጥሩ ይሁንልን እያሉ ነው ያሉት። ስለገረመኝ ነው ስለገረመኝ ነው። እንዳልኳችሁ በየሆስፒታሎቹ ድንገተኛ ክፍሎችና ህፃናት ክፍሎች ላይ ማዋለጃ ክፍሎች ላይ አንዳንድ ሐኪሞችን በየተራ እየመደቡ ነው የሚገኙት ተመልካቾቻችን። ከዚሁ ጋር ተያይዞ ሰሞኑን መብታቸውን በሰልፍ ከጠየቁና በዛሬው ዕለት የሥራ ማቆም አድማ ካደረጉ የብቸና ከተማ የመጀመሪያ ደረጃ ሆስፒታል የጤና ባለሙያዎች መካከል በርካቶች በጸጥታ ኃይሎች መታሰራቸው ተሰምተዋል። በቦሩና በአንዳንድ የጤና ተቋማትም ተመሳሳይ የሐኪሞች እስራት መፈጸሙ ይታወቃል። ከታሰሩት የጤና ባለሙያዎች መካከል የኢትዮጵያ ጤና ባለሙያዎች ፕሬዝዳንት የሆኑት ዶክተር ዮናታን ዳኛቸው አንዱ ናቸው። በተለይ የዶክተር ዮናታን ዳኛቸው መታሰር ያስቆጣቸው የብቸና የመጀመሪያ ደረጃ የጤና ባለሙያዎች ከቀናት በፊት ሁላችንንም እሰሩን በእስርና በኃይል እርምጃ የሚቀለበስ አቋም የለንም ሲሉ ነበር። ይህን ተከትሎ በዛሬ ዕለት በጸጥታ ኃይሎች ሲታሰሩም ይህንኑ አቋማቸውን በቁጣ ሲያንጸባርቁ ነበር ተብለዋል። በተመሳሳይ የደብረ ማርቆስ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል የነርስ ባለሙያ ሆነችውና በበጎ አድራጎት ሥራዎቿ የምትታወቀው ሲስተር አዱኛ በላይ በሆስፒታሉ የተደረገውን የጤና ባለሙያዎችን ንቅናቄ ሰልፍ አስተባብረሻል በሚል መታሰሯ ታውቋል። ሲስተር አዱኛ በጸጥታ ኃይሎች ተይዛ የተወሰደችው በሆስፒታሉ ስራ አስኪያጅ በአቶ አንዳሉ ጥቆማ ዓርብ ዕለት ግንቦት አንድ ቀን 2017 ዓም እንደሆነ የሆስፒታሉ ሐኪሞች ተናግረዋል። ሲስተር አዱኛ አሁን ላይ በደብረ ማርቆስ ከተማ ሶስተኛ ፖሊስ ጣቢያ ታስራ እንደምትገኝ የገለጹት ባልደረቦቿ ከፈለጉ ሁላችንም ሚሰሩን እየተራብን ልንሰራ ቃል አልገባንም ብለዋል። ይህን ተከትሎ ውጊያው በቀጠለባቸው በአንዳንድ የአማራ ክልል አካባቢዎች ቁስለኛ ወታደሮችን የሚያክም እንደጠፋ እየተነገረ ነው። ሐኪም የፖሊሱም የወታደሩም ጭምር አገልጋይ ነው። የዋጋውን ውድነት እወቁት። ሐኪም የወታደሩ አለኝታ መሆኑን ዘንግቶ የመብት ጥያቄ ባነሱ ሐኪሞች ላይ እጁን የሚያነሳ ፖሊስና ወታደር ማየት እጅግ እጅግ ያሳፍራል። ሌላው ተመልካቾቻችን አድማጮቻችን ከህዝብ አስተያየት አንዲት ላሰማችሁ የሐኪሞች አድማ በተጀመረበት በዛሬ ዕለት የህክምና ቀጠሮ የነበረው የማህበራዊ ሚዲያ አንቂው አቶ አባተ አባስበር የሚከተለውን ብለዋል ትናንት በተመላላሽ ህክምና ለመታከም ሂጄ ህክምና ለዛሬ አድሮ ነበር ዛሬ ኤክስሬ ውጤት ይዤ ስሄድ ሐኪሙ ስላልገባ ነገ ተመልሰና ብለው ተመለስኩ ነገ ግን ይገባል እርግጠኛ ናችሁ ልምጣ ስላቸው እርሱንማ እንዴት እናውቃለን አሉኝ ያወጣሁት የትራንስፖርት ወጪ ቅር ይለኝም ሕክምና ቢስተጓጎልም ዓላማቸው ስለገባኝ ኩርፊያቸው እኛን ለመጉዳት ሳይሆን የተሻለ የሕክምና ስርዓት እንዲኖረን ለማድረግ እንደሆነ ስለተረዳ አልተበሳጨሁም፣ ቅር አልተሰኘሁም። ሌላ ጊዜ ቢሆን ኖሮ ምን እል እንደነበር አውቀዋለሁ። ወላሂ ይህን ስል ለፕሮፓጋንዳ ብዬ አይደለም። ለሚታወቅ ህዝባዊ ዓላማ ሲባል መደበኛ ሕክምና የሚሰሩት ላይገቡ እንደሚችሉ ስለተነገረና ዓላማቸውን ስላወቅኩት ቅር አልተሰኘሁም ብለዋል አባተ አባስበር። ተመልካቾቻችን አድማጮቻችን፣ በመግቢያ ላይ እንደገለጽኩላችሁ የሐኪሞቹ አድማ ወደ ሌሎች የመንግሥት ሠራተኞች ይዛመታል በሚል ጠቅላይ ሚኒስትሩ ጨምሮ ከፍተኛ ባለሥልጣናት ከፍ ያለ ስጋት ላይ መሆናቸውን መንግሥታዊ ምንጮች የሚያደርሱን መረጃ ያመለክታል። አንዳንዴ የምትቀልድበት ነገር ዋጋ ያስከፍልሃል። ምንም አያመጣም ብለህ የናቅቆ ነገር ያንቀጠቅጠሃል። የዛሬ ስድስት ዓመት ከጠቅላይ ሚኒስትሩ ጋር ተገናኝተው ሐኪሞች ደሞዝ ይጨመርልን ብለው ሲጠይቁ ጠቅላይ ሚኒስትሩ የሰጡትን ምላሽ አንረሳውም። እኔም የተሻለ ደሞዝ ባገኝ ስራ ቀይር ነበር በማለት ነበር የፌዝ ምላሽ የሰጡት በወቅቱ። በዚህ ምላሽ ቅር የተሰኙት የብልጽግና አባልና የአዲስ አበባ ምክር ቤት ተመራጭ ዶክተር ሲሳይ መንግስቴ የሚከተለውን ነበር ያሉት። ሕፃናትን በአግባቡ እንርዳ፣ መሳሪያዎች ይግቡልን፣ ለእኛም የተሻለ ክፍያ ይሰጠን ሲል እኔም እኮ ደሞዝ ሊጨመርልኝ ይፈልጋለሁ ጥያቄ ያለኝ እንደምታውቁት አይነት ብሎ የማይነሳሰር ነገር ማነሳሰር በጣም አስቸጋሪ ነው። ምልህ ባለስልጣናት ነ ሲሚዛም የመንግስት በጀት የመንግስት ቤት ነው የሚኖሩት በመንግስት መኪና ነው የሚንቀሳቀሱት። ቤተ መንግስት ደግሞ በመንግስት ወጪ ነው የበነ ቤት ውስጥ አቅርቦት ሁሉ የሚሟላው እና አሁን ለጠቅላይ ሚኒስትሩ ደሞዝ ኖር አልኖረ፣ ለፕሬዚዳንቱ ደሞዝ ኖረ አልኖረ ምንድነው ትርጉሙ? ምክንያቱም በመንግስት በጀት ነው የሚሸፈነው። ልብሳቸው ሳይቀር ሁሉም አይነቶቻቸው ሰው ለመቆጠብ ካልሆነ በስተቀር ሌላ ትርጉም የለው ነገር የለም። ሐኪም ግን ወይም ሌላው መንግስት ሰራተኛ እያንዳንዷን የሚያገኛት ወርሀዊ ደመወዝ ለቤት ክራይ፣ ለምግብና ለአልባሳት እንኳ በትኖ አትበቃውም። ዶክተር ሲሳይ ትክክል ናቸው። አንዳንድ ጊዜ እንደ ኢትዮጵያ ያሉ ሀገራትን የሚመሩ የደሃ ህዝብ መሪዎች ህዝብ የሚያነሳቸውን የብሶት ጥያቄዎች፣ ሰራተኞች የሚያነሷቸውን ጥያቄዎች ላይ ሲያላግጡ በጣም ነው የሚያመው። በህዝብና በአገር ላይ የፈጸሙት ጥፋት ሳያንስ በዛ ላይ የመብት ጥያቄዎች ሲነሱ ለመቀደድ ይሞክራሉ። በአንድ ወቅት መለስ ዜናዊም እንደዚሁ የደመወዝ ጥያቄ ሲነሳባቸው ፓርላማ ላይ ደመወዝ ዜኔም ስድስት ሺህ ነው ተቆራርጦ አራት ሺህ ይደርሰኛል የሚል ቀልድ ነገር ተናግረው ነበር። አብይም ተመሳሳይ ነገር ነው የዛሬ ስድስት ዓመት የተናገሩት የተሻለ ስራ ባገኝ ደመወዝ ባገኝ ይቀይር ነበር። ዲሞክራት ለመምሰል ነው። ስልጣን ምናቸው ማይደል እንዳንለዎት እናውቃለን። በስልጣን ሲመጣቦት እንዴት እንደሚያደርጎት እንኳን ሊለኩት ለደመወዝ ብለው ማለት በነ ክርስቲያን ታደለ ላይ በነ ደሳሌ ላይ የሆነውን አይተናል። እንዴት እንዳንቀጠቀጠት። ስልጣኑን ይልቀቁ ሲባል ምን ለማለት እንዲህ አይነት መልስ እንደሚመልሱም አይገባኝ። የውስጥ ሱሪያቸው ግልገል ሱሪያቸው ሳይቀር በመንግስት በጀት የሚገዛላቸው እያንዳንዱ፣ ወጫቸው፣ የቤት ወጫቸው፣ ምናቸው ሁሉ ትኬታቸው ትራንስፖርታቸው፣ የፈለጉትን ነገር እያደረጉ ባንኩንም ታንኩንም በእጃቸው ይዘው እንደፈለጉ እያደረጉ ያሉ ቤተ መንግስት እያነጹ ያሉ በቢሊዮን ዶላር የዚህ አይነት ምላሽ ሲሰጡ ያማል። ያማል ከፈጸሙት ጉዳት እነሱን ከማስራባቸው በላይ ሀገሪቱን ለችግር ከማዳረጋቸው በላይ የዚህ አይነት ምላሽ ደግሞ የፌዝ ምላሽ ሲሰጡ የበለጠ ያማል እና እንደዛ ያፌዙበት የመብት ጥያቄ ነው ዛሬ እስከ ሌሊቱ ስድስት ሰዓት ላይ ነው ስብሰባው፣ እየሰማን ነው። የጭንቅ ስብሰባ አንዴ ደህንነት በማሰማራት አንዴ ይሄን እናድርግ አንዴ ይሄን እናድርግ አንዴ ቀንደኞቹን እንያዝ አንዴ በማባበል እንዲናደርግ የተባለ ስብሰባውን እየሰማነው ነው። በፍጹም አይናቅም። ሐኪም ደግሞ የሁሉም አለኝታ ነው። ከፈጣሪ በታች እጃቸው ፈዋሽ ነው። የሐኪሞች እጅ ከመርፌ ከመድኃኒት ውጭ ሌላ ምንም ነገር አይዝም። ማክበር ያስፈልጋል ማክበር ያስፈልጋል። የናቃችሁት ነው እያስጨነቃችሁ ያለው ለማለት ነው። ተመልካቾቻችን፣ ውድ የማዕደ ዜና ተከታታዮች፣ አድማጮች የተለያዩ መረጃዎችም ከአማራ ክልል እየደረሱን ነው። ሁሉንም አሰባስበን ወደ በኋላ ላይ በሌሎች መረጃዎች እንገናኛለን። ለትክክለኛ ለወቅታዊ፣ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜና ይከታተሉ፣ ሰብስክራይብ ያደርጉ ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኖሩ።